ሰላም ዩቱብ፣ እንዴት ናችሁ? ሰላም ናችሁ ወይ? ጫማ ይሻላል፣ ምሳ ካይሻል ነው ቀሚስ ስላለች። እሷ እኔን ነው የምትወጂ? ተናዘሩን ገስ ይላታሉ። በዚህ አጋጣሚ አዳማን ያለው አዳማ እንዳለ ታውቃላችሁ። ዛሬ ጋይስ ምን እንዳሰብኩ ታውቃላችሁ? ሲስተር ነው የም ሰርፕራይዝ አላረጋትም ብዬ ቤተሰብ ጠይቃ ማዘር ምንድን የጎደላት አልኩ። የትምህርት ማለት ቦርሳም አላት ደፍተር ምናምን እንዳለ ተሟልተው አስተኔ እሺ ሌላ ስ ምናምን ምሳ ምሳቃ ምሳቃ አልተሟላም፣ እና ትንሽ የምሳቃ ነው። እሱን አሳያቸዋለሁ መጨረሻ ላይ ቤት እጅ እንዳለ ምሳቃንም ገዝቼ ሰርፕራይዝ አላረጋትም። ቆንጆ ምሳቃ ማለት ከእሷ ጋር የሚሄድ እና እሱን ገዝቼ እንም ሰርፕራይዝ አላረጋትም ብዬ ያው ገበያ ማሊክ ተገኝቻ ያለው ማለት ዞር ዞር ብለን ዋጋ ምን ጠይቃለ። የምሳቃ ዋጋ ተከተሉኝ ኑ ከሶ ጋ ነው የምዞረው። እኔም ጠፍቶብኛል ገበያው ሱ ጋ እንደሆነ 17 ገበያ ሁን ፈርሷል ግማሹ እና አሪፍ ቆንጆ ሆኖ ሲመጣ ደግሞ በረንብ እንገናኛለን። አሁን ያው ምሳቃም ቼክ ለማድረግ ስለሆነ ሌላም ደግሞ የጎደላት ነገር ካለ እንሞላለን። ብቻ ምን አይነት ምሳቃ ግን እንደሆነ አላውቅም፣ የትኛውን ምሳቃ ለሴት ልጅ የትኛውን ምሳቃ ፒንክ ይሁን አረንጓዴ ይሁን አላውቅም። ብቻ ምን አይነት ምሳቃ እንደሆነ እና አይኔ ላይ ቆንጆ የሆነውን ምሳቃ እገዛለሁ። በባጃጅ ነበረ መዞሪያ ነበረብኝ፣ ያው በእግር እየዞርኩ ደግሞ ማየት እንችላለን። አሁን ያለነው አስራ ሰባት ስንት ነው የሚባለው አሳይልኝ፣ አስራ ሰባት አስራ ሰባት ገበያ ነ ያለነው እና በጣም በጣም ደስ ይላል። እንዴት ናችሁ? አላችሁ ወይ? እስካሁን አላችሁ? አይ ጋይስ እንግዲህ ደርሰናል። አሁን ምሳቅ አለ እንዴ? አሳየኝ። አዎ የሰባተኛ ክፍል ባላንዴ ወደላችሁ? ለሴት ነች፣ ሰባተኛ ክፍል አሁን ይበቃታል። ባላንድ እኮ ነው የእኛው። ህፃን ልጅ ነው የሚይዘው ደግሞ ህፃን ልጅ ነኝ ብላ ደግሞ በኋላ ቹኪያ ምናምን ያው በቂ ነው እንዴ በዚህ ሞልታ። ብቻ ሰሩላት እሺ፣ እሺ። ይሄኛው ነው፣ ባለ ሁለት ነው እኮ። እሺ፣ እንደዚህ እዚህ ጋር ባለ ሁለት፣ እንደዚህ ባለ ሁለቱ ይሻላል ብዬ ነው። በስመ አብ፣ ምንድን ነው ይሄ ሁሉ? ከፋፍታ ነው በለው ነው፣ እንደ ፔርሙዝ ነው። ስንት ነው ዋጋው ሁለት ሺህ ሁለት መቶ? ጫማ ይሻላል፣ ምሳ ይሻላል? 2200 ልጅ ከአሁኑ ነው መወለድ ያለብን። ወደፊት እየጨመረ ነው ሄዶ። መቼም ይሄ 2200። ያ አሁን አሳይሽኝ እቺ 700 ብር ጋይስ፣ እቺ ልግዛት። እቺ 2200 ነው፣ እቺ 700 ብር። ያጓጓሽኝ በእናትሽ። እንሱ ያንሳሉ። አሁን እንደውም ያላብሽ ምሳ ቀፍ እንደዚህ አይነት ሆኖ ግን የድሮ ትንሽዬ ነች በጣም። እሱ አሪፍ ነው ከዚህ እንደውም እሱ ይሻላል ቢያስባል። ከነዚህ ሶስቱ የትኛው ይሻላል? ካሜራው እኮ ይሄ ሰባት ያክፍለች እኮ ትጻልኛለች ጋይስ። ይሄኛውን ምሳ ቀፍ መርጫዋለሁ። ያው በካርቶን አስደርግ ያለው ግን አልቀንስም አለች። እናንተ ስመቱ ግን ትቀንሳለች። ኑ እናግዟት። ምርጥ ሰው ነች። ገና ዞር ዞር አላልኩም ጋይስ፣ ዞር ዞር አላልኩም አንደኛው ቤት ነው ያየሁት። የዛ አይነቱ እንዳለ ወጥቷል ብላ እንደ አንተ እድለኛ አለችኝ። እና እድልን እየነገረችኝ ግን አልቀንስም አለች። ቀንሽ ግን ታይ፣ አሴት አርጊ። ይህ ምሳቃ፣ ይህ ምሳቃ ድሮን የሚይዝበት ይህ ብረት፣ አንቺ ብረቱ ራሱ አልተቀየረም። ይህ ምሳቃ የተማረ ሰው ምናልባት ካስታወሳችሁ እኔም ተምሬበታለሁ፣ ግን ይሄ ዲዛይኑ ለወጥ ብላለች። እና ጋይስ እንግዲህ እቃ ዞር ዞር እያልኩ እያየሁ ነው። እንዳለች እቃዎች አሉ። ፐ ፒዛ መጋገር ያዛጋለ መጥበሻ ይሄ መጥበሻ ይዛ አሪፍ መጥበሻ ይመስል፣ ቻይንኛ ጽሁፍ ነው ያለው። ከቻይናው እንደ የመጣው እንግዲህ ገና ገና እንደ መጣው ነው። አይኔ አረፈበት ጨረስኩት። ዞር ዞር ለማለት እንሞክራለን። አዳማ አሁን ላይ እየሰፋ እየለማ ስለሆነ ብዙ የሚታይ ነገር የለም። እኔም እየጠፋብኝ ነው። የትየት ቦታ እንዳለ ጋይስ እንግዲህ ገዝቻለሁ፣ ጨርሻለሁ። በጣም በጣም ደስ እንደሚላት ተስፋ አደርጋለሁ። እንግዲህ ያው የጻን ልጅ ነገር የትኛው እንደሚያስደስታት የትኛው እንትን እንደሚላት እኔ የጎደላት እና የሞላሁት እንደ ሰርፕራይዝ ነው። ቤትሽ፣ ምን ይባላል? እቃ ቤት ነው። ቤት የሚገኘው ሰኞ ገበያ ነው እንዳለ እቃ ምናምን የሚሸጥባቸው መደዷና፣ ቲክቶከር ብላ ነው የጨመረች። ዋጋው ይሁንላት፣ አከፍያለው። 2100 ብር ሱቅ አለ እዚህ። ቼክ እናድርግ። አሪፍ ልብስ የሴት ቤት ነው እና ለማዘር እስቲ ካለ የሆነ ነገር እንገዛለን። እስኛ ይሄ ነጩን እስቲ ምረጡ እናንተ ምዩና ይሄኛው ቀሚስ አለች እሷ። እስቲ ለማዘር ማረኝ፣ በዛው ሰርፕራይዝ አድርጋት። ይሄኛው አሪፍ ነው። እስቲ እግዚአብሔር ወጣት ነች እኮ ወጣት ነች። አረባከሽ አቃታለው አለች ማዘር። አንቺን ፈመሰሻል እኔ ብቻ አይደለሁም። ስንት ነው ዋጋ ግን? ቀንሽ እናትትም ቀንሱ፣ እግዚአብሔርን ቀንሱ ቀንሽ ልኝ እንዴ ና ና ሲገባ ብለህ አሳይልን በእናትህ። ወጣቶችና እና ብርታታት በሚለውም እንዳለ ያማምራሉ። እግዚአብሔርን ቆንጆ ቆንጆ ነው በለውስ። አረ ልብስ አለ ግን፣ እግዚአብሔርን አሪፍ አሪፍ ነው እንዳለ። አረ ችግር የለውም እኔ ልልበሰው እና ልሞክረው እ አይ በጣም አሪፍ። ስንት ነው ያልሽው? ጋር ዘጠኝ እንስማማለንሽ። ችግር የለውም። እኔ እኮ ገና ታዳጊ ነኝ እና እንግዲህ ለማዘርም ገዝቼ እላታለሁ። በዚህ አጋጣሚ ሁለቱም ሰርፕራይዝ። ይሄኛው አታውቅም። ማሪም ለሲስተር በሚለው ነው ምሳቃ፣ እና ለእኔ ነው እንዴ? እሱ ዛሬ ሰፕራይዝ አረጋቸዋለሁ ተራ በተራ። አረ ችግር ነው ብቻ ለብቻ ይዘዋለሁ። በጣም ደስ ይላል። አካባቢውን ቦታውን ሲበስክ ተናገር። እኔ ጠፍቶብኛል። አዲስም ሆኗል። ሰፈሩ እንዳለ እየለማል፣ ግን በጣም አሪፍ ነው። ግን ሰፋ ብሎ ግልጥ ብሎ ነው የምታየው። በጣም እና ያው ከአንድ አመት ከሁለት አመት በኋላ በጣም አሪፍ ይሆናል። ፋሚላችሁ ነኝ። በጣም ነው የምወዳችሁ። ወይስ እኔ ነው የምትወጂኝ? በወጣት እንደ እድሜሽ እንግዲህ እንደዚህ እየሰራሽ አዳማ ላይ ያው አሁን ላይ ትንሽ ስራም ብዙም የለም ይባላል። አየር እንግዲህ ጋ የሰባካችሁን ቲክቶከሪቱ በር ካላችሁ፣ አዳማ ሞቅ ሞቅ አድርጓት። እያመጣችሁን ግዙ ግዙ። አሮጌው መናኸሪያ ጀርባ ሰኞ ገበያ የሚባለው ቦታ ሰኞ ገበያ ሰኞ ገበያ ግን የሚባለው ወደዛ አካባቢ መሰለኝ። ይሄ 17 ነው። 17 ግን ሰኞ ገበያ ነው የሚባለው። እዚህ ሰኞ ገበያ ባጃጅ፣ ቦንዳ ተራ፣ ቦንዳ ተራ። ጋይስ እንግዲህ እዛ መታችሁ፣ አዎ ቼክ አድርጉ። አንቺ ስም ነው ረዱ ቦንዳ ከየት ነው የመጣው? ከሞያሌ፣ አይ ከዚህ ጨረታ ኦኬ። እና ጋይስ እንግዲህ በጣም በጣም ደስ ይላል። አዲሱ አመናሪያ ዛጋ ነው። ሰኞ ገበያ ወደዚህ ነው። 17 የሚባለው ያ ነው ጋይስ ወደውስጥ አልገባም። ይህኛው ወደውስጥ እንዲገባ። ኦኬ ና ተቃቅፈን ንግባ። አዎ 45 ባምስ ነጭና በለኝ። አዳማ ያው ቆንጆ እየሆነች ነው ብቻ እንገናኛለን። ዋርካን ሰፈር ዞር ዞር እያለን እናያት ያው የሚታይ ካለ እና ያዋለን እያለች ነው ግን አሁን ከአንድ ዓመት በኋላ በቃ አዳማን የሚያክለው የለም። ዋናው መስመር ላይ ይሄን ይመስላል። ለግዴታ ነው። አይ ጋይስ አሁን እቤት ገብተናል ከፋዘር ጋር ነበርኩ። አንድ ላይ ሁላችንም ሰብሰብ ብንድን ብዬ ፋዘርን ጠብቄ ከአጎቴ ጋ ነበርኩ ከአጎቴ ጋር ነበርኩ ከዛ ፋዘርን ጠብቄ አንድ ላይ ሰብስቤያቸው ነው የገቡት እና ደስ ሲል የነበረው እንትን በጣም በቃ ብቀርጾ ደስ ሲል የነበር እና እናየዋለን ሁሉ ነገር ጋይስ። እንግዲህ አንድ ላይ እ አንዴ ቡቻ እንወዳለን በሉኝ ኮሜንት ላይ እኔም ወዳችኋለሁ በጣም አስተያየታችሁ በጣም በቃ ሰሞኑን ፖስት ያልኳቸው ቪዲዮች ላይ በጣም ሪስፔክት ሁላችሁም ሪስፔክት። ይሄንን ለሲስተር አምጥቼ ላት ነበር ብዙ ማትበላው። ምን ሆነሽ ነው አንቺ? ይሄንን ማትበለው ዛሬ ነው ማትበለው እስካሁን ማለቅ ነበረበት። እና ጋይስ እንግዲህ ያ እታያለሁ አሲ አሰክ እ እኔ ደግሞ እዚህ ጋር በቲቪ የታየው ነው እሺ ፀጋ ይላል ኩሪፍቱ

እንዴ ሀዊ ስጦታ አለሽ ከከባድ ስጦታ ነው ኢዩ ምንድን ነው ብዬ አስባለው ምሳቋን ኢዩ እንግዲህ በዛ በትንሽ ምሳቃ እንዳት ይጂ ይህኛው ራሱ አያቀዘቅዝም ኢ ፐርሙዝ ነገር ነው ይሄ ሙቅ ነው። ይኸኛው ሙቅ ነው። አይ ሹም ያው ሙቅ ነው፣ አያቀዘቀዝም። በዚህ ጋርም ምናልባት ፍሩት ከያሽ በላይኛው ከታይቸኛው የሆነ ነገር ከያሽ። ብቻ እንደ ኖርም አለው የሚያደርግልሽ እንደ ፍሪጅም እንደምንም ያገለግላል ማለት ነው። አይ ሹኪያም አለልሽ እዚህ ጋር። እንግዲህ ዋጋው ቅድም ተንታችሁታል። ሁለት ሺህ አንድ መቶ ብር የገዛ ነው። ሁሉ ትምህርትሽ ላይ ጎበዝ እንድትሆኝ ነው። አመሰግናለሁ። በጣም ደስ ብሎኛል። ትምህርትሽ ከአስር ከአንድ እስከ አስር ዘጠኝ አንድ ፐርሰንት ነው የምንቀረች። ፒንክ ነገር አትወጂም? እኔ ምን አውቃለሁ። አዊ ዕቃ ያለኝ ተከራክሬ ሁለት ሺህ ሁለት መቶ ነበር። አንድ መቶ ብር ነው የቀነሰችልኝ። እሷንም በግድ ፒንክ ጋይስ እንግዲህ ፒንክ ከለር አልወድም አለች። እሺ ነገ ይዘሽበት ትሄጃለሽ። አሪፍ ነው ወደሽዋል? አዎ አዎ። ሁለት አመት ያገለግላል ከዚህ በኋላ ወይ ሶስት አመት እ ኢን ሰርፕራይዝ እንግዲህ ማንም ምንም እንደሆነ አያውቅም። ማንም ምን እንደሆነ ለማንም አልተናገርኩም። እኔ ራስ ልለካው ልለካው በሚለው ልለካው ጋይስ፣ እንግዲህ እዚህ ነው የሚሆነው ትግስት ይኸው፣ ተውጆ አለሽ። በራሴ ፍላጎት ነው የገዛሁልሽ። ለብሻ አይሻልም? እሺ። በጣም አመሰግናለሁ። እንዴት ነው? ወደሽዋል? አዎ፣ ግን ደንግጫለሁ። ቆይ እስኪ በደንብ ሊያው፣ ምን እንደሆነ ራሱ ያምራል ሰርፕራይዝ ነው። አንቺ አልተነገረሽም? አልታቂ ሰርፕራይዝ ነው። እኛ እንግዲህ የመጀመሪያችን ሰርፕራይዝ የሚባለውን ነገር ስናየውም ስንሰማው እናመሰግናለን። በደግ ተመንደግ ትልቅ ደረጃ ድረስ። አሜን። እንደዚህ እንዳለበስከን ጸጋውን ያልብስ። አሜን። እግዚአብሔር ልጅ ወልደ ልጆች ያልብሱክ። አሜን። አሜን። እናመሰግናለን። እወድሃለሁ። መልካም ነገር ነው። ቤተሰብን እንደዚህ በአንዳንድ ነገር ያው ሰፕራይዝ ማድረግ ደስ ይላል። ያው የሰፕራይዙ ነገር ያው ትንሽም በትልቅም ሳይሆን ዋናው ነገር ማሰቡ ነውና አሪፍ ነው። ደስ ብሎኛል። ቤተሰብ የተደረገ ነገር ለሁላችንም የተደረገ ስለሆነ ደስ ብሎኛል። እግዚአብሔር ያሳድገው ጀማሪ ነውና ያው እግዚአብሔር ወደፊትም እንደዚሁ አሚን የሚያስታውስ አድርገውና ላይ ያለው ነገር ጠንካር ይበል። እኔ አንድ ነገር አስጨርሰኝና ያዊ ምሳቅ የላትም። እስኪ ይዘሽው የምትሄጂበትን ምሳቅ አምጪው። ይዘሽው የምትሄጂበትን ምሳቅ እና ምሳቅ የላትም ን ያለችኝ ትዕግስት ጫማ ነበር ያሰብኩት ጫማ ባለፈው ገዝቼ ነበር። ጫማ አላት፣ ቦርሳ አላት፣ ደፍተርም ሙሉ ነው፣ እስክሪብቶም ሙሉ ነው። ሁሉ ነገር ቶማርታል ግን ምሳቃ ለኝም አለችኝ እና በዚህ ምሳቃ ነበረ የምትሄደው። በዚህ ምሳቃ ነበረ ጋይስ የምትሄደው የነበረው። እና ምሳቃ ልዩ ብዬ አሶስት ሰዓት ሜጃው ሰዓት ነው ያየሁት። ና አልኩኝ ና። ያው ይህን ምሳቃ ገዘውላት ማለት ነው። ይህ ምሳቃ የፈለገችውን በዚህ ማያዝ ችላለች። በታችኛውም የፈለገችውን ፍራፍሬ በፈለገችው በቃ፣ እንደፈለገች አርጋ እንድትይዝ አርጌ ነው እንትን ያልኳት። ብቻ አሪፍ ነው አጨረሹም እንዲህ ምግብ ሙሉ ፉል አድጋ እንዳለ የተመለሰው እዚህ በኋላ ትጨርሳለች። ጨርሺ ምግብ እንትናት ቤ ሙሉ ፉል አድጋ እናቴ በለፋችሁ እሷ አስተርፋ ትመጣለች። እና ይህን ይመስላል። ይሄ ነው ምችለውን ነው የማደርገው። ከዚህ በላይ እንግዲህ ከፍ እያልኩ በምጣው ቁጥር ደግሞ ሌላ ሰፕራይዙ ከፍ እያለ ይመጣል። ለቤተሰብ ማለት ነው። ስለዚህ አመሰግናለሁ፣ ወዳችኋለሁ። እናንተንም ቤተሰቦቼንም ሪስፔክት በጣም ወዳጅ በጣም በጣም ሪስፔክት አለኝ። ፋዘር ግብርና ተነስቶ ከዘበኝነት ተነስቶ ማናጀርነት ተነስቶ እዚህ ደረጃ ደርሷልና እኔንም ሪስፔክት እዚህ ደረጃ አድርሶኛል። ማርያም ነው የምላችሁ ሁሌ አረሰውም ሁሌ በፋዘሬ ነው ምምለውም ሲጀመር ብቻ ሪስፔክት ለሹሜ ትልቅ ስጦታ አለኝ ከዚህ በኋላ አዎ። መልካሙ ነገር እዚህ ጋር አንተን አስቦ እንትን ላሉ ሰዎች ጓደኞቼ፣ ቤተሰቦቼ እናመሰግናለን። ጥሩ ነገር ነው ያደረጉት እና እናመሰግናለን። መልካም ይመኛላ። ፋሚሊ የማዘርን ይሁት ልዩ ነው ወደሸዋል። ካልወደሹ መቀየር እንችላለን። እቺ የሸጠችልኝ ልጅ በጣም ነው የምትወድሽ። አይታሽ ነው የፋሚሊ ብያ አይቻለሁ። ማዘርን አቃታለሁ ለማዘር እኔ ራሴ በምርጫዋ በራሷ ምርጫ ነው እኔ አይደለሁም ምሩ፣ እሷ ነች የመረጠችው። ግን ከወደድሽው ወደድሽው ካልወደድሽው፣ መቀየር እንችላለን። ችግር የለውም። ትንሽ ሰፋ አለ እንጂ እ መቀየር ትፈልጊያለሽ? በዚህ አይነት አናገኝም፣ በሌላ ሌላ ነገር ከፈለግሽ ነው እንጂ ጥምቀት አድርጌዋለሽ የፈለግሽው በዓል ለማድረግ ትችያለሽ። እሱን ከፈለግሽው ማድረግ ትችያለሽ። መቀየርም ከፈለግሽ መቀየር እንችላለን እና በጣም አሪፍ ነው። አዊው መደሽዋል ስትምታል አመሰግናለሁ መቲውንም ሰብስክራይብ አመሰግናለሁ። አመሰግናለሁ ወንድሜ፣ ላይክ ሼር፣ ሰብስክራይብ ማድረግ እንዳትረሱ ጋይስ። ኤን ይመስላል ሰርም ሰርፕራይዝ እንደሆነች እ ሰርፕራይዝ ሆነሻል አዎ ብላለች። ፋዘር ደግሞ እሱ ቢግ ነው፣ አላውቅም። እንዳይቀርም አይቀርም መኪና ገዝቼ ይችላል ልሰጡ ይችላል። ሰብስክራይብ ያደርጋችሁ ሼር፣ ኮፒሊንግ ያደርጋችሁ ሁላችሁም። ቴንክ ዩ ሪስፔክት ሁላችሁም ስለምትወዱኝ ስለምታረጉልኝ ኮሜንት ስለምታረጉኝ ሁሉ ነገር በጣም ቴንኪ በጣም በጣም አመሰግነው ሁላችሁም። እና አንድ ስክሪንሾት አድርጉና የቡቻን ፋሚሊ እንወዳለን በሉኝ። ቴንኪ ይህን መሳሌ ዛሬ ቪዲዮችን ሰብስክራይብ ላይክ እያደረጋችሁ ባይ ቻ